ማንኛውም ሰው ልጆች እነዚህ ካደጉ በኋላ 76 ዓመት ከሆናቸው በኋላ በቀጥታ ወደ ቁርአን ትምህርት ቤት የሚያመሩት የወሎ ሰው አለ። ራሱን የሚያውቀው ቁርአን ጋር ተዋውቆ ነው። መችነው ልል አልችልም የሚል ነገር ነግሮ በፊት ግን እናቴም አባቴም አባቴ በማመላለስ ዙዳ ላይ፣ እሷ ደግሞ በቂራት ዙዳ ላይ ስሬት የስድስት ወር የነበረው የቂራት ሁኔታ እንደነገርኩ የተለያዩ አካባቢዎች ስለሚመጡ በሪዋያ ነው የሚቀራውን ቂራታቸው ማለት ነው ምሳሌ ሀፍስ ከሆነ ሀፍስ ነው የምንቀረው። ያን ሪዋያ ተመርክዞ ነው የሚያቀሩት። ድንጋይ ላይ እንደ መቅረጽ ነው ይላሉ እኮ፣ ነው አይለቅም። አንድ ያዝከው ነገር አፍህ ከለመደ አንድ ነገር ማስለቀቁ ይከብዳል ል ልክ ነው። ተጅዊድ እንደምታውቀው አህካሙን ተምረህ ወደ ተግባር ካልቀየርከው ዋጋ የለውም አይደለም። ስለ አሁን ገጠር አካባቢ እኮ ብትሄድ ስለ አህካም እኳ በጥሩ ይነግርሃል እ ሸምድዶታል በደንብ ነው የሚያበጥ ነገር ትማሮ፣ አለ ታውቃለ፣ ወደ ተግባር ትቀይራለህ። ስለ የባህር ነው ዛሬ ያወቅኩት። የባህር እንትኖች አውቅ ያለው ምናምን ብለ የምታበላሸው ከሆነ ይክፋር ከመቀረብ ከሆነ አንተ አወክ ትባላል። ሊናገር ቀርቶ ማለት ነው፣ ሊመታ ቀርቶ የሆነ ነገር ሊናገር ቀርቶ ልጆችን ዛ ሰዓት እኛ እየተገረፍ ነው የለመር ነው። እሱ ጋር እንደዛ የለም። ልክ ሲጠፋ ሰሳት ይላል ውስጣት። ቁርአንን እንዴት ነው የምትረዳው? ቁርአን ምንድን ነው ብለህ ታስባለህ በአንተ አገላለጽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ ተመልካቾቻችን እንደምን ቆያችሁን? ይህ ወርሃ ረመዳን ከናንተ ጋር የሚቆየው አልፍርቃን የተሰኘ ፕሮግራማችን ከሌላ እንግዳ ጋር ተመልሶ መጥቷል። ረመዳን የቁርአን ወር መሆኑ ይታወቃል። ከተለያዩ የቁርአን ሰዎች ጋር ከሓፊዞች፣ ከቃሪዎች፣ ከኡስታዞችና መሻይኮች ጋር የምናደርገው ቆይታ ዛሬም ከሌላ እንግዳ ጋር በአላህ ፍቃድ ተመልሰን መጥተናል። አብዛኞቻችሁ በአፍሪካ ቲቪ የቴሌቪዥን ጣቢያ ታውቁታላችሁ። ኡስታዛችንን ቁርአንን በማስተማር በተለያዩ ስራዎቹ፣ በገጠር ፕሮጀክቶች፣ በተለያዩ ስራዎች የምናውቀው ታላቅ ኡስታዛችንን ዛሬ ኢንሻላህ ጋብዘናል። ኡስታዛችን እንኳን ወደ ቤትህ በሰላም መጣ። ጓደኛ ቆያችን። ኡስታዝ ያው ራስህን ብታስተዋውቀን ያው የማያውቅህ ለማለት ሳይሆን ብቻ እስኪ

አመታት ነው የኖርኩት፣ 1718 አካባቢ ከዛ ውጭ ያለውን እድሜን በሳውዲ አረቢያ ሪያድ ነው ያሳለፍኩት። ይህንን ይመስላል። ከዚህ የተለየ መረጃ ያስፈልጋል። ሌላውን የተጫወትን የምናየ ሆናል። እንሻላ ኡስታዝ እስኪ ዛሬ ስለ ቁርአን ብዙ እናወራለን ብዬ አስባለሁ። እንሻላ መጀመሪያ እስኪ ወደ ወደ ተወለድክበት አካባቢ እንመለስ ና እዛ አካባቢ እንዴት ከቁርአን ጋር እንደተዋወቅ ጅማሮውንና የሒፍዞን ፕሮሰስ ብናነሳው ደስ ይለኛል። እንዴት ነበረ መጀመሪያ ቁርአን ጋር የተዋወክበት ሞመንት፣ ቁርአን ለመሐፈዝ የሄድክበት ምክንያት ምንድን ነበረ? ያው እዚ አካባቢ ወሎ ሲባል አጠቃላይ ያው ብዙ ሙስሊም የሚበዛበትም አካባቢ ስለሆነ ማንኛውም ሰው ልጆች እንደዚህ ካደጉ በኋላ ሰባት ስድስት ዓመት ከሆናቸው በኋላ በቀታ ወደ ቁርአን ትምህርት ቤት የሚያመሩት አብዛኛው ማለት ይቻላል ማለት ነው። ትንሽ አሁን ላይ የተወሰነን ትንቢልም። ነገር ግን የዛ ሰዓት ሁሉም ትኩረታቸው እድሜው ስድስት ዓመት ሰባት ዓመት ከሆነ በኋላ መዳሪሶች አሉ ቁርአን የሚማሩበት ወደዛ አካባቢ ይልካሉ ያስተምራሉ። እና እኔም በዛው ሁኔታ ነው ያለፍኩት የነበረው። በየአካባቢው መሳጅዶች አሉ መስጅዶችን መሰረት አድርጎ የሚከፈቱ ወይም ደግሞ የተከፈቱ መርከዞች ነበሩ። እኔም ከነዚህ መስጅዶች ውስጥ በአንዱ በመርከዝ ደረጃ የቀራሁት የነበረው። ከዛ በኋላ ግን ያው ውጭ ላይ ነው እንትን ያልኩት የቀራሁት ተሻሻልኩት ማለት እችላለሁ። መጀመሪያ ነበሩን እዛ ላይ ቀራሁ ነበርም ሁሉ ግማሽ አካባቢ ድረስ እዛው ባለሁበት አካባቢ ነው የቀራሁት የነበረው። ከግማሽ በኋላስ ከዛ በኋላ ያው ሙሉውን እንግዲህ ያው ሳውዲ አረቢያ ነው ያሳለፍኩት። ሪያድ ላይ ነው የቀራሁት የነበረው። ነገር ግን መጀመሪያ አካባቢ፣ ምሳሌ እኛ ጋ የሚታወቀው በዛ ሰዓት ከፊደላት ይጀምራል። እንደ አሁኑ አልቃኢደቱ ኑራኒያ አይደለም የሚታወቀው። ሌሎቹ አለ፣ ውጥጥ የምንለው አለ፣ እሱ ነገሮች አሉ። እሱን ከተማርን በኋላ ወደ ቲላዋ እንሸጋገራለን። ቲላዋ ካኸተምን ነቨር ማለት ነው በነቨር ካኸተምን በኋላ ወደ ሒፍዝ እንሸጋገራለን። እኔም የዛ ሰዓት የነበረው ቲላዋ ነቨር ከጨረስኩ በኋላ ወደ ሒፍዝ ነው የገባሁት። ሒፍዝ ተቅሪበን 1615 አካባቢ እስከ 17 ባለ ሰዓት እዛ አካባቢ ከደረስኩ በኋላ ነው የሄድኩት ወደ ሳውዲ ሄድኩት ማለት ነው። እንጃ አልጨረስኩትም ነበረ። አንድ እንግዳይ መሽነው ከቁራንጋ የተዋወቅከው ይስጠይቀው የወሎ ሰው አለ ራሱን የሚያውቀው ቁራንጋ ተዋውቆ ነው መችነው ልል አልችልም የሚል ነገር ነግሮ ነበረ። ማለት ስድስት ሰባት ዓመት ሲሞላን ራሳችንን ሳናውቅ በእንደዚህ ምክንያት ወደ ቁርአን የገባሁት ሳትል ራስን የምታገኘው ቁርአን እየቀራ ነው። ብዙ ጊዜ የማህበረሰብ ከሚለዩት ነገራቶች መካከል ነው ብዬ አስባለሁ። ራሱ ያገኙት እንደዛ ነው። በእርግጥ አሁን ቤተሰቦች አልሐምዱላ ያኔ በጣም በዚህ ጉዳይ ላይ ጠንከር ያሉ ናቸው። ምንም እንኳን እነሱ ከሚፈልጉት ውጤት ላይ ደርሰናል ባንልም፣ ነገር ግን የነበራቸው ጥረት በጣም ከፍተኛ ነበረ። አባቴም ጋር ስትሄድ ጠዋት ወስዶ ፈጅል ላይ ይመልሰናል። ፀሐይ ወጥቷልኮ መምጣት እንችላለን። ማታ ደግሞ እንደዚሁ። ምክንያቱም የመርከዝ ቅርአት ብዙ ቦታ ላይ እንደሚታወቀው ከፈጅል በኋላ እስከ ሁለት ሰዓት አካባቢ፣ ማታ ደግሞ እንደዚሁ ከመግሪብ እስከ አይሻ ያሉትን ፕሮግራሞች የምንጠቀመው እና ያለንበት አካባቢ ትንሽ ራቅ ይላል እና መግሪብ ይዞ እንሄዳል አይሻ ከወንድም ያለ እሱ ጋር አብሮ ይመልሰናል። ጠዋት ፈጅር ላይ አዛን ሲል ይዞን እንሄዳል። ስንመለስም ነግቷል መሄድ እንችላለን፣ ግን ይዞን ይመለሳል። በዚህ ጆህድ ነበር ያሳለፍን የነበረው። እኛ ራሳችንን ያገኘነው በዛ ሁኔታ ነበረ። ግን አልሐምዱሊላህ ያው አሁን ላለንበትም ትንሽ የነገርም ቢሆን አሁን ላለንበት የበፊቱ ነገር ጥሩ ነገር መሰረት ጥሏል ብዬ አስባለሁ። በዛ እጅ ላይ እኮ እኛ ልጆች ስለሆን ምንም ነገር ማስተዋል አንችላለን ብዬ አላስብም። ጥሩና መጥፎ ጠቃሚና ጎጂውን መለየት ስለማንችል ወላጆች አንዳንዴ ለልጆቻቸው ምቾት ተጨንቀው ይተውታል። ልጁን አይተው ከሆነ ቃቶ ከፈለገ ይቅራ ከፈለገ ይቅራ ለምን አጨናንቀዋለሁ? አይገርፉትም፣ ምን አይሉትም። ለዚህ ሲሆን ይሄ ልጅ ጥሩና መጥፎ መለየት አይችልም። በዛ የሚጠቅመውን ነገር መለየት ስለማይችል ይጠፋል። በዛ ግን አንዳንድ ወላጆች ጫን ብለው ይዘው በቃ ማድረግ ያለባቸውን ነገር አድርገው ሲሄዱ ጥሩ መንገድ ላይ ይደርሳሉ ብዬ አስባለሁ። ልክ ነህ። በጣም ይሄ ይሄ እኔ አሁንም እንደው የሚከታተሉ ወላጆችም ስለሚኖሩ ከነው ጀምሮ እኔ አልሐምዱሊላ ልጆች አሉኝ እና የከዛ ጀምሮ ቢያንስ መከታተል ያለብን ምንድን ነው፣ ቦታ አንሰጠውም አሁን ላይ። በፊት ግን እናቴም አባቴም፣ አባቴ በማመላለስ ዙዳ ላይ፣ እሷ ደግሞ በቂራ ዙዳ ላይ ስሬት ናት። ሳውድ ኬርኩ በኋላ እዛው ስለነበረች የነበረችው እዛም ደግሞ በስራ ቪዛ ነሄር ነው አይሆንም ብላ መርከዝ እንድንገባ ጥረት አድርጋ አልሐምዱሊላህ ሁን ለደረስንበት ደረጃ ሚና የተወጣች ናት። ይህ ማለት በጣም ትልቅ የሆነ ጥረት ያደርጋሉ። አሁን ያለን ወላጆች ጋር ስንመጣ ግን የእነሱን ግማሽ እንኳ ራሱ ምንላበስ አይመስለኝም። አብዛኞቻችን ና ይሄ ዘመናዊነቱ ጋር ነው ስታዜ ነው። ከምን ጋር እናገናኘው? አሁን ወላጅ በፊት ወላጆቻችን እየገረፉ ወደ መስጅድ እየወሰዱ እንደውም እያገዙን ነበር፣ ቁርአን እንድንቀራ የሚያደርጉት ላሰቡት ጥሩ ነገር መስዋዕትነት ከፍለው እኛ እንድንማር ያደርጉን ነበር። አሁን ላይ ግን በፈለገው መንገድ ይሂድ ልጅን ያለመቆጣት ያለመግረፍ ቁርአን በቃ ኢምፖርታንሱን ካላመንክበት አትቅረም የሚመስል መልኩ አለ። አሁን የዛ ሰዓት አሁን በመግረፍ ወቅት ወቅት አለው በነገራችን ላይ አሁን በመግረፍ በምናምን የሚለው ነገር ላይ ምናልባት የዛ ሰዓት ጊዜው ሊሆን ይችላል። የዛ ሰዓት ያው ዱላይ ዳኝን ነበር ወቅቱም ስለነበር ማለት ነው። አሁን ላለው ግን የግድ ተማታ ማለት አይደለም፣ ግን ከልጅነቱ ጀምሮ ያንን ትምህርት እንዲወደው ማድረግ ነው። አሁን ያለንበት በተለይ በመማር ማስተማር ዙሪያ ላይ እኔም ረጅም ዓመት እንደመቆየቴ መጠን መማር ማሰማት ሲባል ዱላ አይደለም አሁን ላነኑ ጄኔሬሽን የበፊቱ እኛም ተገርፈንበታል አስተካክሎናል የዛኔ የነበረው አካሄድ ነው አሁን ያለው አካሄድ ደግሞ ትምህርቱን እንዲወደው ማድረግ ነው ማሳመን ያን ነገር እንዲወደው ማድረግ የሚወደው በምን መንገድ ነው ምሳሌ ራሱ እየተገበረ ሊሆን ይችላል፣ እየወሰደ ቀስ እያደረገ እያስረዳ፣ በተርቢያ መልኩ በጣም መስዋዕትነት ከፍሎ ነው ያን ነገር መወድ ያለበት፣ እንጂ አሁን ለምሳሌ ዱላ ተጠቅሜ ዛሬ ለምን አልሄድክም፣ ነገ ለምን አልሄድክም እያልክም የምታደርግ ከሆነ አሁን ላለው ጄኔሬሽን የሚሆን አይመስለኝም። የዛን የነበረው አሁን ላይ ማለት። ስለዚህ ምንድን ነው ማድረግ ያለብን? ከአንድ በተለይ ወላጆች ላይ ያለነው ነገር እንዲወዱት ማድረግ እንደወዱት የምናደርገው በምን መንገድ ነው ካልን ቢያንስ ያንን እኛ መተግበር ሊሆን ይችላል እያስረዳናቸው፣ እነሱ በሚረዱት መልኩ ይሄ እኮ እንደዚህ ነው፣ ይሄ ይጠቅማል፣ ይሄ ይጎዳል፣ ዛሬ ይህ ብታደርግ እኮ ነገ እዚህ ደረጃ ትደርሳለህ፣ ምሳሌዎችን በማሳየት ሞዴሎችን በማሳየት የሚውልበትን የሚሄድበትን ከማን ጋር እንደሚሆን በመቆጣጠር ያ ትልቅ የሆነ ለውጥ እንዲመጣ ያደርጋል ብዬ አስባለሁ። መርሓባ ኡስታዝ፣ ወደ ጉዟችን እንመለስ። እስኪ ወደ ሳዑዲ አብረንህ ብንሄድ ምን ይመስልሃል? እስኪ ከዛ መርከዝ እንዴት ነበረ? ሳዑዲ ቁርአን በምን መልኩ ነው የሓፈትከው? እዛ የጨረስከው? ሳዑዲ አረቢያ ያው አካሄዴ በስራ ቪዛ ነው፣ ማንኛውም ሰው እንደሚሄደው ተቅሪበን የዛሬ 13 ወይም 14 ዓመት ባልሳሳት እንደዛ አካባቢ ይሆናል። ያኔ ነው በስራ ቪዛ ነው። ከዛ በኋላ ግን የተወሰነ ሞክር ያለውኝ ያው እናቴም ሳዑዲ ስለነበረች እህቴም ቤተሰቦችን ብዙዎቹ እዛ ነው ያሉት የነበረውና፣ እንደ እንደሄድኩት ቀጥታ ወደ ትምህርት ወደ ምናምን አደለም የገባሁት ለሁለት ወር ለሶስት ወር ያክል። ምክንያቱም ረመዳን ሊደረስ ሶስት ወር ወይም አራት ወር ሲቀሩ ነበር ሄድኩት የነበረውና፣ የሁለት ወር ያክል የውጭን ስራ እንዳየው አድርጋኛለች። ሁለት ወር ወይም ተቅሪበን ሶስት ወር አካባቢ የሚሆን በእነዚህ ጊዜያቶች ቢያንስ እኔን እንዲፈትሽ በጣም አድርጎኛል። ከዛ በኋላ ግን በቃ ይበቃህል አየኸው አደለ ቅራትን፣ ይህን ያክል ዓመት መስዋዕትነት ከፍለሃል፣ አሁን ወደዛ ነው መመለስ ያለብህ የሚል ነገር አንድምታ ያለው ያን ነገር ስታመጣልኝ፣ እኔም ብዙም አላስቸገርኩም ብዬ አስባለሁ፣ እኔ ቶሎ የተቀበልኩት። ከዛ በኋላ ረመዳን አካባቢ ነበር ያ ነገር የነገረችኝ የነበረው። ከዛ በኋላ አላህ ይርሐማቸው በኛው አካባቢ የሚገኙ ሪያድ ላይ በስፋት የሚታወቁ ትልቅ ሼክ አሉ፣ አላህ ይዘንላቸው፣ አሁን በህይወት የሉም። እሳቸው ጋር ሄድን። ሼህ አህመድ አልሀዲ ይባላሉ። እሳቸው ጋር አንድ ወር አካባቢ ረመዳንን ዝግ ስለነበር መርከዙ የምንማርበት እሱ ሸዋር ስድስት ቀጥለውን በእሳቸው አማካኝነት መርከዝ ገባው። ከዛ በኋላ አልሐምዱሊላ ተቅሪበን ለአንድ ዓመት ከስምንት ወር ነው እነሱ ጋር የቀረሁት። እዚያ ያሉት መሻይኮች ያው ከግብፅ የሚመጡ ከየመን ከተለያዩ ሀገሮች የሚመጡ ናቸው። ቦታው ብዙዎቹ የኛ በተለይ ሪያድ ያለው ጀማአ ያውቀዋል መልሐማም የሚገኝ ዳዕዋ ይሰጥበታል። እዛ አካባቢ መርከዝም እንደዚሁ አለው የተለያዩ ሀገሮች የተለያዩ ጅንስያዎች የሚማሩበት የሆነ ነው። ከባህሬን፣ ከየመን እኛ ከኢትዮጵያ እንኳ የተለያዩ አካባቢዎች ከኦሮሚያ፣ ከአማራ፣ ከደቡብ ከብዙ አካባቢዎች ላይ ይገባሉ እና ቀጥታ ተቀላቀልኩኝ እነሱ ጋር አልሐምዱሊላ። ከረመዳን በኋላ ባለው ነው ባለሰላሳ በ1433 ወይም 34 አካባቢ ነው 33 ላይ ነው ዓመቱን አመተ ምረቱን ብዙ ማዕላ እንትን አላልኩትም፣ አልያዝኩትም። እዛ ሰባት ዓመት አዎ ሁለት ዓመት አስራ ሶስት ዓመት አካባቢ ነው የሚሆኑ እና ከዛ በኋላ አልሐምዱሊላ የስድስት ወር የነበረው የቂራት ሁኔታ እንደነገርኩ የተለያዩ አካባቢዎች ስለሚመጡ በሪዋያ ነው የሚቀራውን ቂራታቸው ማለት ነው። ምሳሌ ሀፍስ ከሆነ ሀፍስ ነው የምንቀራው። ያን ሪዋያ ተመርኩዞ ነው የሚያቀሩት። ማጠንከር ያለ ቂራት ነው ያላቸው። ሁለተኛን ቲላዋ ቀርተናል። መሐፈዝም ጀምረናል ቢያንስ ከግማሽ በላይ ሄደናል ይሄ ማለት ልምዶ አለ የሒፍዞ ቂርአቱ ግን ልክ አልነበርም ይዛኔ አሁን እኮ በተለይ በዚህ አምስት ዓመት አራት ዓመት ውስጥ እኮ በተዘዋወርኩበት እጅግ በጣም ውብ ቂርአት እኮ ነው ያለው ሀገራችን ላይ አሁን ማለት ነው በቂ ነው ብቻ ማለት ባይሆንም ነገር ግን አሁን ላይ በጣም ቆንጆ ቂርአት ነው ያለው አብዛኛው ቦታ ላይ በኢትዮጵያ ማለት በተጅዊድም በቂርአት በሒፍዙም በሁሉም የዛን ኛ በነበርንበት ከአስር ዓመት ከዛ በፊት ምናልባት የሚከታተሉኝ ያውቁታል ብዬ አስባለሁ። ውጭ ቀርቶ ወይም ውጭ አቅርቦች ላይ ወይም ደግሞ በጣም ከውጭ ቀርቶ መጥቶ የሚቀራበት ቦታ ላይ ካልሆነ በስተቀ የቀራ ካልሆነ በስተቀር አብዛኛው ቅራታችን ሙከስር ነበረ። በጣም የተበላሸ ነበረ ቅራታችን። ያን ያክል አልነበረም። እኛ እኮ የሐረምን እኮ ቅራ ስናዳምጥ እኮ እኛ የምንቀራው ቅራት ሌላ፣ እነሱ የሚቀሩት ቅራት ሌላ ያኔ እነሱ እንደሚቀሩት እንቀራል ብለን ማናስብበት ደረጃ ላይ ነበር ያለ ነው። እና ለስድስት ወር በጣም ከብዶኝ ነበር፣ በተለይ ስድስት ወር ድረስ በጣም ከብዶኝ ነበር። ምክንያቱም ያ የበፊቱን ምላሰን መተው አትችልም። ለዛ ነው አሁን የሚከታተሉም ይጠቅማቸዋል ብዬ አስባለሁኝና አዲስ ኡስታዞችም ካላችሁ የምታስተምሩ ልጆቻችሁ የምታስተምሩ ካላችሁ ልጆችን ሰብስባችሁ የምታቀሩ ካላችሁ ከመጀመሪያው ነው መያዝ ያለባቸው እንጂ ኋላ ከቀርቡ ይስተካከላል የሚባል ነገር መሆን የለበትም። አለ ብዙ ቦታ ላይ እንደዚህ ያክል ጊዜ እናከትማለን በዚህ ያክል ጊዜ እናስከትማለን የሚባል ነገር አለ። ያ ምላሳቸው እንዳይጠብቁ ያደርጋቸዋል። ኋላ ለማስተካከል ያኔ የቀሩበት ከነበረው ጊዜ በላይ መስዋዕትነት እንዲከፍሉ ያደርጋቸዋል። ቀድሞውስ ቆንጆ እያደረጉ ቢሄዱ ብዙ ሊወስድባቸው ይችላል። ምሳሌ ስድስት ሰባት ወር ቀርተው ትንሽ ብቻ ሊቀሩ ይችላሉ ግን ከተወሰነ ጊዜ በኋላ ምላሳቸው ያንን ስለሚለምድ ጥሩ ቅርአት ስለሚይዝ ልክ ቅርአቱ በገባቸው ሰዓት ቶሎ ጨርሰውታል። ግን እሳ መጀመሪያ የምናደርገው ምንድን ነው? እኛ ቶሎ ማንበብ እንዲችል ብቻ ማድረግ፣ ህጉን መጠበቁ ምናምን ትተን ማለት ነው። ከዛ እንደገና ኋላ ተመልሰ አስተካከል ስትለው ምላሱ ይከብደዋል። ድንጋይ ላይ እንደ መቅረጽ ነው ይላሉ እኮ ነው። አይለቅም። አንድ ያዝከው ነገር አፍህ ከለመደ አንድ ነገር ማስለቀቁ ይከብዳል። ስለዚህ ምንድነው የሚሆነው? ቢያንስ ሲጀምሩ ጥራት ባለው መልኩ እንዲጀምሩ ማድረግ፣ እሱ ላይ እንዲ ትኩረት ቢያደርጉ መልካም ነው። እና እኔም የገጠመኛ ነገር ነው አሰግጅበታለሁ። እዚህ እኮ በነበርንበት ሰዓት ግን እዛ ስንሄድ በጣም ከባድ ነበር። ይሄ የእኛ ክፍተት ነው። ምናልባት የሚያስተምሩንም ክፍተት ነው። የእኛም ደግሞ እንመላለሳለን። ለነገር እኮ ብዙም አናገናዝብም። ለምን እንደሚጠቅምን አናቅም። ያን ያክል ብዙ ቦታ እንሰጠውም። ኋላ ላይ ነው እንደገና እየገባህ እየገባህ የምትሄደው ግን ያንን በማድረጋችን እኛ ረጅም ዓመት ከሰባት ዓመት እድሜ ጀምሮ እስከ አስራ ሰባት አስራ እየቀራን ያለ ነው። እንደዛም ሆኖ ግን መጨረሻ ላይ መስዋዕትነት አስከፍሎናል። ስድስት ወር ሙሉ መስተካከል አልቻለም ነበረ። ወደ ትክክለኛው አቀራል ለማምጣት በጣም ብዙ ጥረት ታደርጋለ ብዙ እና አልሐምዱሊላ፣ ልክ ስድስት ወር ካለፈ በኋላ ሁለት ጁዝ ወይም ሶስት ጁዝ አልተንቀሳቀስኩም። ይዛ ያን ያክል ወራት ማለት ለምን ማስተካከል ላይ ብቻ ስለነበረ ልክ ያንን ስረሳው በስድስት ወር ውስጥ ሙሉውን ስራ ሳው የዛኛውን ቂርአት ከዛ በኋላ ወደዚኛው ዜኛው መጣ ሙሉ ከዛ ቶሎ በስምንት ወር ውስጥ ጨረስን ማለት ነው። ከዛ እንደገና ሙራጃ ምናም እያልን መርከዙ ጋር ከአመት ከስምንት ወር ያላነሰ ተቀመጥን። አልሐምዱላ እና የሳውዲ እንትኑ ጠቀሜታውም የጎላ ነበር። አልሐምዱላ በሀገራችን ላይ ይሄ በገጠር ምናምን ስንቀራ መሰለኝ አደለ፣ ይሄ ችግር የሚፈጠረው ትክክለኛ ካሪኩለም እንዲሆን አቀራር አይነት የለም ማለት። በነቅል አደለም የምንቀራው፣ ውስጣቶቻችን ወይም ደግሞ ሰፈር ውስጥ ካለ አንድ ሰው ነው የምንቀራው እና በትክክል አሕካሙን ሁሉ ዶብጥ አድርገን ነቅል አድርገን ስለማንቀራ ብዙ ንግግሮቻችን ላይ ይመጣል። ግን አሁን የገጠር ብቻ ነበር የሚዛ ሰአል። ምናልባት አዲስ አበባ የተወሰነ አካባቢ ጥሩ ሊሆን ይችላል ከተማም ስለሆነ እንደገ ከተለያዩ ሀገሮችም የሚመጡ ስለሚኖሩ ግን ወደ ክፍለ ሀገር አጠቃላይ ስትመለከተው ግን ያ ክፍተት ነበረ። እኔ አሁን ሁሉንም ማለት እንትን አይደለም፣ ግን አብዛኛው ቦታ ላይ እኮ ሲሰግዱ እናያለን እኮ መስጅድ ላይ የነበረውን ሁኔታ መራኪዞች ላይ የነበረውን ሁኔታ አሁን ነው በጣም የተነቃቀው። አሁን በጣም ቆንጆ ቂራት ነው ያለው። ምክንያቱም ብዙዎቹ የውጭ እድል አግኝተዋል። የውጭ እድል ካገኙም በኋላ ደግሞ ለእኔ ብለ አልሰሰቱም፣ መቶ ማስተማር ጀምረዋል። በዚህ ሁኔታ ላይ በጣም ብዙ ነገር ነው የተስተካከለውና እና ያኒ ብዙ ክፍተት ነበረ ብዬ አስባለሁ። እንዲያውም ምናልባት ሌላ ሰዓት ይ እናነሳ ይችላለን። የተጁ መጽሐፍ ያዘጋጀሁትም ከዛ ክፍተት አንጻርም ነበረ። ምክንያቱም እኔ እንደዚያ በጣም ተጭናንቄ በጣም ተቸግር የነበረ የቀራሁት የነበረው ከዛ በኋላ የሚማሩ በጣም በርካታ ጀማሪዎች ነበሩና፣ ያን እነዛን እንዴት አድርገው ነው መማሪያ አለባቸው? የቀሩትም ያው በጣም የወረደ ቂርአት ያለን ዝም ብሎ እንዲሁ ማንበብ ብቻ መቻል ነበር የዛ ሰዓት የነበረው እንጂ የሚነበብበት የራሱ የሆነ ሕግ ያለው ሁሉ አይመስለንም ነበረ እንዲሁ ማንበብ ብቻ ነበረ። እና ያንን ለማስተካከል እኔም ስለተፈተንኩበት፣ ኋላም ላይ ወደ ማስተማሩ በጣም ወድጄ ደስ ብሎ ነው የገባሁበት የነበረው። ከዛም በኋላ አልሐምዱሊላህ እኔ ብዙ ነገሮችን አገዛና እና መጽሐፍ ያነሳሁልህ ምንድን ነው አልነበረም የዛ ሰዓት ያ እንትን እንኳ አልነበረም። መጽሐፍ እንኳ እንደዚህ በስፋት አልነበረም። አሉ የተወሰኑ የተጁድ መጽሐፎች አሁን የሚታወቁ ኡስታዞች ነበሩ ያዘጋጇቸው ግን በቂ አልነበሩም። እነሱ በጣም ትንሽ መጽሐፎች ነበሩ። ሁለተኛ ተጁድ እንደምታውቀው አህካሙን ተምረህ ወደ ተግባር ካልቀየርከው ዋጋ የለውም፣ አደለም? ስለ አሁን ገጠር አካባቢ እኮ ብትሄድ ስለ አህካም እንኳ በጥሮ ይነግርሃል፣ ሽምድዶታል በደንብ ነው። ግን ተግባር ላይ ስታመጣው የለም እንዲሁ እውቀቱ ብቻ የሚጠቅም አድርገን እንይዘዋለን። ኖ እንደዛ አይደለም። ወደ ተግባር እስካልቀየርከው ድረስ የአንተ የተጁድ አህካም በደንብ ማወቅ መሐፈዝ ዋጋ ጥቅም አይኖረውም። ኢላ ተግባሮች ስታደርገው ሲቀር አሁን ሌላ ኪታቦችን ብትቀራሁ ለምሳሌ አንተን ይሐፍዘዋል፣ የሆነ ነገር ያበረታተሃል፣ ወደ ጥሩ ነገር እንድትገባ ያደርጉሃል፣ ጥሩ ነገር እንድትሰራ ያደርጉሃል። በመስማት ብዙ የምትቀየራቸው ነገሮች አሉ ምናምን። ተጁድ ላይ ግን እንደዛ አይደለም። ትማረዋለህ፣ ታውቃለህ፣ ወደ ተግባር ትቀይራለህ። ስለ የባህር ነው ዛሬ ያወቅኩ የባህር እንትኖች አውቅ ያለሁ ምናምን ብለህ የምታበላሸው ከሆነ ይክፋር ከመቀረብ ከሆነ አንተ አወክ ትባላለህ፣ ዋጋ የለውም። እና ከዛ ከዛ አንፃር የነበረው የበፊቱ አካሄድ ያን ያክል ነበር። አሁን ግን አልሐምዱሊላ በጣም ይመስለኛል። እንሻላ ስለ መጽሐፉ እናነሳለን። በኋላ ግን ወደ ስለ ፕሮግራም እንምጣ እስኪ። አፍሪካ ቲቪ ላይ ስለጀመርከው ጀመርከው፣ ከዚሁ የተነሳ ይመስለኛል ሞቲቬሽኑ ይሄ ይመስላል። ቁርአን በትክክል ሰዎች እንዴት ነው መቅራት አለባቸው፣ ሰዎችን በቃ ማስተካከል፣ እንደዚህ አደለ የሚቀራው፣ ህክሙ እንደዚህ ነው። አላህ ስብሓን ወተዓላ ንግግር በትክክል መቅራት አለብን እንደወረደ በሚል ተነሳሽነት ይመስለኛል የጀመርከውና ስለሱ አጀማመርና አሁን ስላለበትም ደረጃ እናንሳ እስኪ። አፍሪካ ቲቪ የጀመርኩት ያው መጀመሪያ ላይ እዛ ካስተማርን በኋላ ካዩኝ በኋላ ነው እንጂ መጀመሪያ ላይ እንተዋወቅም ነበረ። መጀመሪያ ላይ የጀመርነው የ2016 በፊት ይመስለኛል አስታውሳለሁኝ በፈረንጆች ማለት ነው። እና ልክ መርከዝ እያለሁኝ ቁርአን ከጨረስኩኝ በኋላ ልጆችን ማስቀራት ጀመርን። እዛው መርከዝ እያለን የምናስቀራው በምንድን ነው? በቀጥታ እየተደወለ ነው። እዛ ሪያድ ሳውዲ ያለን ማለት ነው እና ሙካለማ ጀማዕያ ይባላል ኮል ኮንፈረንስ ማለት ነው በሱ አንድ ስልክ በአንድ ላይ አምስት ሰዎች መግባት ይችላሉ አሁንም እዚህም ሚቻል ይመስለኛል አሁን አለ ለመሰለኝ እና አሁን ኢንተርኔት ምናምን በፊቱ አልነበረም ዋትሳፕ ምናምን ያ ነካ አልነበረም ፌስቡክ ነበር የነበረው ከዛ በኋላ በቀታ ስልክ በርካታ ልጆች እየተደጋገና አስተምር ነበር ከዛኔ እየጣሙ ይመጣ ማለት ምንም ማያውቁ ልጆች እያስተማርካቸው ምክ አሁን እኔ መማር ማስተማር ላይ ትልቁ ነገር ትግስት ነው። እኔን ያስተማረኝ ደግሞ ስድስት ወር እንደዛ ሳስቸግረው ሀያ ጊዜ ይነግረኛል። ምንም አይሰላችም ነበረ። ፊቱ ላይ ምንም ነገር አይነበብም። ሊናገር ቀርቶ ማለት ነው። ሊመታ ቀርቶ የሆነ ነገር ሊናገር ቀርቶ ልጆችን እኒዛ ሰዓት እኛ እየተገረፍ ነው የለመር ነው። እሱ ጋር እንደዛ የለም። ልክ ሲጠፋ ይላል፣ ስንት ሰዓት ይላል። ከዛም ቢያልህ አደለ ከዛ ጠግት ትልና ደግሞ ለዚህ ብሎ ይነግርሃል፣ ያንን ይነግርሃል፣ አሁንም ይነግርሃል። ልክ እስክትይዘው ድረስ ምናልባት እኔ የሆነ ሰዓት የቆጠርኩት ሀያ ጊዜ እንደውም ጓደኞቼ ሀያ ጊዜ ቆጥረናል አሉኝ። ፊቱ ላይ ምንም አይነት የሚነበብ መጥፎ ነገር የለውም፣ ወይም አንተን የሚያስፈራራ ነገር የለውም። አላሳይ ትዕግስት ማለት ነው። እና ያ ነገር ስለሚመጣብኝ የሼኮ ውስታዴ ያ ነገር ስለሚመጣብኝ የፈለገ ቢሆን ሳስተማር እኔ አልናድድም ሁለተኛ እስኪይዙት ድረስ ድክ ያን ስለሚመጣብኝ በዛ መልኩ ለማስተማር እሞክራለሁ። ያለችን የምንተውቀትናት ግን ያችን የሚያውኳትን ነገር እንዲያውቋት በቃ ይፈል ማድረግ ያለብኝን ነገር አደረግ ነበር። እና መርከዝ እያለን በርካታ ልጆችን ማስተማር ጀመርን። ከዛ በኋላ ቀጥታ ስራ የያዝኩት በመስጅድ ምክትል ኢማምነትና በማዕድነት ነበረ። ከዛ በኋላ እዛ ሆነን ደግሞ ተመቻቸ ሁሉ ነገር ቀጥታ ወደ ስራ ስለገባሁኝ በርካታ ልጆችን ማስተማር ጀመርን። ከዛ በኋላ ፌስቡክ ላይቭ ጀመረ። ልክ ላይቭ ሲጀምር አሁንም ከ24 ሰዓት ላይቭ አስተምራል እማከት ገና ኩነን ግን በቃ ማስተማር እዛ በኋላ ሰው ተጁድ የሚለውን ቃል ራሱ እኮ ኋላ ነው እኮ የተዋወቁት አይተዋወቁ ነበር። የሚያውቀውም በአረብኛ ያውቀዋል የማያውቀውም አያውቀውም። ተውጅድ እየተባለ የሚነገርበት ሰዓት በዛ ሰዓት አሁን ድረስ የማስታወሰው ማለት ነው ምድነው፣ ይሄ ነገር በቃ ሰው ገሪብ እስከሆንበት ድረስ ማለት ነው የዛ ሰዓት እና አልሐምዱሊላህ፣ እንደዛ ብለን እያስተማርኩ እያስተማርኩ እያለ ከዛ በኋላ የሆን አጋጣሚ ላይ ጥቆማ አደረጉ መሰለኝ፣ ጓደኞች ምናምን የሚሰሩ ነበሩ። ያን ያክል አንድ ቀን እዚህ ገባለ ብዬ ማስቤ አላቅም ነበር፣ ግን በሰዓቱ በቃ ደውሎልኝና እስ እንደዚህ እንደዚህ ነበረ። እኔ ደግሞ ቀጥታ ላይቭ ነው የማስተምረው፣ ይዛኔ የቴክኒኩን የምንሆን ምንም ያን ያክል እንትኑ የለኝም እውቀቱም የለኝም። ከዛ በኋላ ሄርኩኝ አለ ወሳለን በተቀበሉ ዛ ሰዓት ላይቭ ፕሮግራም ነው ቀጥታ እንትን ያልነው ሳምንት ሰለጠነ። ምክንያቱም ላይቭ ስገባ ኤርፎን ታደርጋለህ፣ ከካሜራ ጀርባ ሌላ ክላስ ና ያሉት የምታያቸው ምናልባት በመስኮት ነው በመስተዋት ነው ሲናገሩ፣ አጠገብ ያለው ምናልባት ምናልከኝ ልትል ትችላለህ። ስበርቀ ተላይ ስለሆነ ማለት ነው ገጠመኝ የለም እዚህ ጅማሮ ላይ ሁ ምሳሌ አስባ አሁን እየተናገርክ እያለ ወይም እያስተማርክ እያለ ወይም እያቀረህ እያለ የሆነ ወይ እንትን ስልክ መቷልህ ይልህ ይችላል። ምን አልከኝ ትለዋለህ። ወይም ደሞ ተሳስተ ሽልትሎ ስልክ ምክንያቱ ደስ ላላይ ስለሆነ ያለው የሆነ ሲነገር ትንሽ ያደና እስክትለምደው ድረስ ያደናግራልና ያው ምኔ ብዙ አላስቸገርኳቸውም ለምን ላይቭ ላይ ስለሆነ ቀጣ ስራ የነበረው ፌስቡክ ላይ ስላሰራ የነበረው ወደ ቲቪ ስንመጣ ላይቭ ከ ይሄኛው ላይቭ ነው ቧሸር ነው ቀጣ ሰው እየተከታተለ ነው የሆነ ነገር ያው ገባሁኝ ከዛ በኋላ የጀመርነውም ወረት የሚል ፕሮግራም ነበረ የዛ ሰዓት የላይቭ ፕሮግራም ይመስለኛል ይዛኒም አስታውሳለሁኝ። እኔም ቀታ ላይቭ ላይ ነው የገባሁት። የነበረው ወረት ቲል ነበረ። ከዛ በኋላ ግን ከይፈ ነቅረሉ ቁርአን ብዬ ያዘጋጀሁት፣ ከይፈ ነቅረሉ ቁርአን ከሪም ጥያቄ ነው። እንዴት ነው ቁርአን ማንበብ የምንችለው? በምን መልኩ ነው ማንበብ ያለብን? ለሌሎችም ጥያቄ እንዲፈጠር በሚል ያንን ርዕስ መረጥኩኝና እነሱም ያንን ነገር ተእንትናል ማለት ነው አዘጋጅን። አልሐምዱላ አሁን እስካለንበት ሰዓት ድረስ እንትናለንሁን ላይ አለ ማለት ነው፣ አሁንም ድረስ አለ አልሐምዱላ። እስኪ ስንት ሰዓት ላይ ነው የሚቀርበው ለማስተዋወስ ለተመልካቶቻችን? ስምንት ሰዓት ሻርፕ ስምንት ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ሻርፕ ስምንት ሰዓት ላይ ይጀምራል። በፊት አምስት ቀናቶች ነበሩ። አሁን ወደ ኢትዮጵያ ከመጣው በኋላ ትንሽ በስራም ቢዚም ስለሆንኩኝ ያሉትን ወደ ሁለት ቀን ዝቅ አድርጊ እያስተማርኩ ነው ያለሁት። ሰዓታችን ሊይዘን ነው መሰለኝ። ኢንሻላህ በክፍል ሁለት መቀጠላችን አይቀርም ግን ይህን ክፍል ለማጠቃለል ያህል ኡስታዝ፣ ቁርአንን እንዴት ነው የምትረዳው? ቁርአን ምንድን ነው ብለህ ታስባለህ? በአንተ አገላለጽ እስከ አጠር ባለ ቋንቋ ብንዘጋው ፕሮግራማችን ደስ ይለኛል። ናም ቁርአን ምንድን ነው የሚለው ቁርአን የአላህ ሱብሃነሁ ወተዓላ ንግግር ነው። ከአላህ አላህ ስብሀኑ ወተዓላ በጅብሪል አማካኝነት ለነቢያችን ዓለይሂ ሰላቱ ወሰላም የወረደ አጀማመሩም ከሱረቱ አልፋጢሓ እስከ ሱረቱ ናስ የሆነ የአላህ ስብሀኑ ወተዓላ መለኮታዊ መለክት ነው። ከሱ ዘንድ የወረደ ነው። አወራረዱም በነቢያችን ዓለይሂ ሰላቱ ሰላም ዘመን ጊዜ ቢሊሳኒን ዐረቢይን ሙቢን ግልጽ በሆነው የአረበኛ ቋንቋ የወረደ ነው። የዛን ንገርበት የነበረው የአረበኛ ቋንቋም ፈሲህ የሆነ ትክክለኛ የሆነ ቋንቋ ቅልቅል የሌለበትና ያልተበላሸ የነበረ ነው። የዛኔ የነበረውን አቀራር ኋላ ላይ በነበሩት ማለትም በከሊፋው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ በሳቸው ከሊፋነት ዘመን በነበረው ብዙ የሙስሊሞች ወደ ኢስላም የመግ ብዙ ሰዎች ወደ ኢስላም በመግባት አረብ ያልሆኑት ማህበረሰብ ወደ ኢስላም በሚገቡበት ጊዜ በነበረው የቋንቋ መጋጨት ምክንያት የተፈጠረ ደግሞ አህካም ወይም ህግ አለ። ግን ቁርአን ከአላህ ስብሐነ ወተዓላ ዘንድ ጥርት ባለው የአረበኛ ቋንቋ የወረደ ነው። ከዛም በኋላ ደግሞ ያንን ቂራአቱን ወስፍ ይዘውልን መጥተዋል። ኋላ ላይ ከነቢያችን ሳ ሰላም ህልፈት በኋላ ከኸሊፋዎችም መጨረሻው ኸሊፋ ነው የሚነገረው እና ያ ነው እንግዲህ ቁርአን የምንለው አሁንም እያስተማርን የምንገኘው የተጅዊድ የምንለው የዛኑ የትክክለኛውን የአላህ ስብሐነ ወተዓላን ትክክለኛ መለኮታዊ መልእክቱን እንድንረዳውና በትክክል እንደወረደው አድርገን መቅራት እንድንችል የሚያስተምር የሆነ ያንን መሰረት የሚያስይዝ የሆነ የተጅዊድ ህግጋት ተብሎ የሚጠራው እሱ ላይ ያለ ነውና ይህን ይመስላል። ኢንሻ አላህ እጅግ አድርጌ አመሰግናለሁ። ስታዘ ኢንሻ አላህ ጨውቦታችን የምንቀጥል ይሆናል። ብዙ ያ ያላነሳናቸው ነገሮች አሉ። ሁለት መጽሐፍቶች እንደ ጻፍክ እናውቃለን። ከዛ ባለፈ ደግሞ በጣም ትልቅ ፕሮጀክት አላችሁ፣ የገጠር ፕሮጀክት በድርጅታችሁ በኩል የምትሰሩ። ስለዚህም ስለ ሌሎች ነገር ኢንሻ አላህ ምንጫወት ይሆናል የተከበራችሁ ተመልካቾቻችን ጊዜ እዚህ ላይ እንድናቁም አስገድደውና፣ ሌዛሬ ፕሮግራማችን ይህን ይመስል ነበረ። ጭውታችንን በቀጣዩ ክፍል ምንቀጥል ይሆናል እንሻላ። ቡኻሪ ብራንድ ኮሌክሽኖችን እጅግ አድርገን እናመሰግናለን። በቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱህ።